አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቱብ ቤተሰቦች፣ እንድም ሰላም ሰላማችሁ ይብዛባችሁበት። ዛሬ በአዲስ ቪዲዮ እና ለየት ባለ ነገር ነው የመጣሁትኝ። ይሄም ደግሞ የፀጉር ማስክ ነው የማወራው፣ ከህልም ፕሮግራም ወጣ ያለ ነው። በዚህም እንደምትደሰቱ ተስፋ አደርጋለሁ። ደስ ካላችሁ ላይክ ማድረጋችሁን አትርሱ እና ምንድነው ጥቅሙ ይሄ ማስክ የማሳያችሁ ጸጉር የመነመነ ጸጉር ማለት ስስ ጸጉራችሁ ስስ ከሆነባችሁ የሚሞላ እንደዚሁም ደግሞ ጸጉራችን ሸካራ ከሆነብን ወይም ደግሞ ከርዳዳ ከሆነብን ማለት ነው አልበጠረን ካለ ምናምን ነገር የሚያስተካክል የሚያለሰልስ ሲሆን ሌላው ነገር ደግሞ ውበቱ እንዲያንጸባርቅና ውበቱ የሚያምር እንዲሆን ያደርጋል ሲቀጥል ደግሞ ለማስረዘምም ይሆናል ማለት ነው ያኒ የክፍተቱን መሙላት ብቻ ሳይሆን ይህ ሁሉ ጥቅም የያዘ ነው ማለት ነው። በተለይም ደግሞ ፀጉራችን እየተበጣጠሰ የሚያስቸግረን ከሆነ ማለት ነው። ይህም ደግሞ በሳምንት ሶስት ጊዜ ብንጠቀመው የበለጠ ለውጥ እናገኛለን ማለት ነው። ካልሆነ ደግሞ በተለይ አረብ ሀገር ያለን ልጆች ምናልባት ውሃው ጨዋማ ስለሆነ በሳምንት ሶስት ጊዜ ላንታጠብ እንችላለን የምንታጠብ ከሆነ ኦኬ። ካልታጠብን ደግሞ ቢያንስ በሳምንት ሁለት ጊዜ ብናደርገው የተመረጠ ነው ማለት ነው። ምክንያቱም ለውጡን እንድናይ ጸጉራችን የሚሰባ ጸጉር፣ የመሰባበር ችግር ያለባችሁ፣ ጸጉራችሁ ስሱ ነው ላስቸገራችሁ፣ እንዲሁም ደግሞ ጸጉራችሁ ከርዳዳ ሆኖ አልበጠር ላላችሁ፣ እነዚህ ለሶስት መፍትሄዎች ፍቱን ነው ማለት ነው። ሞክሩት፣ ይሰራላችኋል። እናም ይህንን ምርጥ ውህድ እንዴት ነው የምናዘጋጀው? በመጀመሪያ ጎድጓዳ ሳህን እናዘጋጃለን ማለት ነው። ወይም አንድ አራተኛ ኩባያ የወይራ ዘይት ወይም ደግሞ ዘይት ዘይቱን እናዘጋጃለን። ከዚም ደግሞ ሩብ ኩባያ የሽንኩርት ውሃ እናዘጋጃለን ማለት ነው። ውሃውን ከመፍጨት ይልቅ ኖርማል የሆነ ወፍራም ውሃ እንድናገኝ ከፈለግን ፈቅፍቀን በደቃቁም ሆነ በሸካራው ማለት በተለይ በደቃቁ ብታረጉት ጥሩ ነው። ፈቅ ፍቃችሁ ሽንኩርቱን ማለት ነው በጨርቅ ብትጨምቁት አሊያም ደግሞ በሻይ ማጥለያ ጥቅጥቅ ባለችው ሻይ ማጥለያ ብታጠሉት የተመረጠ ነው። ግን ጨርቁ ነው የበለጠ የሚጠቅማችሁ ማለት ምክንያቱም ውሃውን ጭምቅ ስታደረጉት ብዙ ይወርድላችኋል ማለት ነው። እሱን አንድ አራተኛ ኩባያ እናዘጋጃለን ማለት ነው። ከዛም በመቀጠል አንድ የሾርባ ማንኪያ ቡና አንድ የሾርባ ማንኪያ ቁርንፍድ የተፈጨ አንድ የሾርባ ማንኪያ የተፈጨ ግርፈ ወይም ደግሞ ቀረፋ የምንለው። ከዛ በመቀጠል ደግሞ አንድ ማንኪያ ስኳር እናደርጋለን ማለት ነው። በመጨረሻም ያዘጋጀነውን የሽንኩርት ውሃ እንጨምርና በዚህ መልኩ እናቀላቅለዋለን ማለት ነው። ካቀላቀልነው በኋላ ደግሞ ፀጉራችን ላይ በመቀባት በደንብ በርገን ማሳጅ እናደርገዋለን ማለት ነው። በደንብ ለትንሽ የተወሰነ ደቂቃ ማሳጅ ካደረግን በኋላ አንድ ሁለት ሰዓት ያክል አቆይተን ጸጉራችን ላይ ማለት ነው። ከዛ በኋላ መታጠብ ነው። በሳምንት ሶስት ጊዜ ከተጠቀምነው ይህንን ማለት ነው ፍቱን የሆነ ለውጥ እናያለን። ሞክሩትነት ለመናገር በጣም ይጠቅማል ብዬ ነው የማስበው። እኔ እንኳን የጸጉር ክፍተት የለብኝም፣ ግን ለአልበጠር ይለኝ ነበር አንዳንዴ ሲደርቅ ማለት ነው። እሱን ስትጠቀም ትንሽ ያስተካክልልኛል። ማለትም ለስላሳ እንዲበጠር ያደርግልኛል በተለይ ሁለት ሶስት ጊዜ ከተጠቀምኩ በኋላ ወደ ነበረበት ሰላም ይመለሳል ማለት ነው። እና ለዚህ እና ደግሞ ጸጉሬ ማለት ነው ትንሽ እንትን ይላል የሆነ እንደ ፈረስ ጭራ ማለት ነው። በጣም ደስ የሚል አቋም ይኖረዋል ማለት ነው። እና ተጠቀሙት፣ ምናልባት ሊጠቅማችሁ ይችላል ብዬ ነው ቢያንስ ሁለት ዙር ሶስት ዙር ተጠቅማችሁ ለውጥ ካገኛችሁበት ንገሩኝ፣ አበረታቱኝ ማለት ነው። ወዳችኋለሁ። እንዲሁም በህልም ፍቺ የምታደንቁኝ የምታበሽሩኝ ህልም አንቺ ብቻ ፍቺ ህልምሽ በጣም እውነት ነው። በጣም ማለት ብዙ ብዙ ዙ አስተያየቱ የምሰጡኛላቸው እጅግ በጣም ነው የማመሰግናችሁ የማከብራችሁ ማለት ነው። ክበሩልኝ። በሌላው ፕሮግራሚ እስከምንገናኝም በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ደግሞ ለእስልምና እምነት ተከታይ ለሆናችሁ እህት ወንድሞች የዩት ቤተሰቦች እንዲሁም ለመላው አለም እስልምና እምነት ተከታይ ለሆናችሁት ማለት ነው ይህን ቪዲዮ ለሰማሁ በሙሉ እንኳን ለትልቁ በዓል ኢደል አድሃ የአረፋ በዓል አደረሳችሁ ላለው በዚህ አጋጣሚ ክበሩልኝ እወዳችኋለሁ ሰላም አሌይኩም ወራህመቱላሂ ወበረካቱ